ሰላም የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንደተለመደው አማርኛ ዓረፍተ ነገር ነው ማለት ነው። ዛሬ ምሰራላችሁ አማርኛ ዓረፍተ ነገር ቃላቶችንም፣ ፊደሎችንም በጠቅላላ የአማርኛ እንዴት ማወቅ እንዳለባችሁ በዚህ ቻናል መማር ትችላላችሁ ማለት ነው። ዛሬ ጀላሽ የመጣው ዓረፍተ ነገር እጭር እጭር ያለ ወይም ደግሞ አጫጭር የሆነ ዓረፍተ ነገር ነው ማለት ነው። እሱንን በጋራ አብረን እያነበብነ እንለማመዳለን ጀማሪ የሆናችሁ ተማሪዎች ቪዲዮ ላይክ ሸር ያደረጋችሁ ለሌሎች ይደርስ ዘንድ ተከታተሉ ማለት ነው። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ ትሆናላችሁ። ቀጥታ ይዞ የመጣውን አረፍተ ነገሮችን እናነባለን። አብራችሁ ከኔ ጋር ፊደሎችን አንድ በአንድ ስጠራ አብራችሁ ከኔ ጋር በመጥራት ደብተርና እስክሪቶ በመያዝ ደግሞ እየጻፋችሁ ተለማመዱ ማለት ነው። ጀማሪ ለሆነች ምቹ ተማሪዎች ነው ይህንን ቪዲዮ የምለቅላችሁ። ጀማሪ ሆናችሁ እየገባችሁ ተማሩበት። ቪዲዮውን እያዞራችሁ እያዞራችሁ ብታዩት ይጠቅማችኋል። አጭር ነው፣ ብዙ አላስረዝምባችሁም። ዓረፍተ ነገር እንዴት ማንበብ እንዳለባችሁ እናያለን። ቀጥታ ወደ ንባቡ እገባለሁ፣ አላበዛባችሁም። ተከታተሉኝ። እሺ፣ መጀመሪያ መጀመሪያ ላይ ያለው በአረንጓዴ የጻፉት ነው ማለት ነው። ቀጥሎ ደግሞ በቀይ ጽፍ ያለው፣ አሁን አረንጓዴ የጻፉትን ወደታች እናነባለን። እሽም መጀመሪያ ላይ ገንዘብ ይላል። ገንዘብ ይላል። ገንዘብ ገንዘብ ይልና ከዛ ስፔስ አለው። ገንዘብ የሚለው ገፊደል የነ የዘ የበፊደል ነው የነ ነ ስድስተኛ የዘነ የገ መጀመሪያ ሆኖ የበብ ስድስተኛው ነው። ገንዘብ ይላል። ቀጥሎ ደግሞ ያባክናል ይላል። ያባክናል ከስፔሱ በኋላ ያባክናን ይላል ማን ነው? የአባከናን የሚለው የየ የበ የከና የነ የለ ፊደል ነው። እንግዲህ እነዚህ የመጀመሪያ ድምፆችን ጠራኋቸው እንጂ ፊደሎቹ የእያንዳንዱ ድምፅ አላቸው። ለምሳሌ ያ አራተኛ ድምፅ ነው። የበም እንደዚያ በ አራተኛ ድምፅ ነው። የከ ስድስተኛ ክ ነው። የነ አራተኛ ና ሚል ድምፅ ይኖረዋል። የለ ደግሞ ል ሚለው ስድስተኛ ድምፅ ይሆናል። በአንድ ላይ ያባክናን ይላል ማን ነው? ከዛ በአንድ ላይ ጠቅለን ስናነበው እንግዲህ ይህ ዓረፍተ ነገር ያልኳችሁ ሁለት ቃል ስለሆነ በአንድ ላይ የሚነበበው ገንዘብ ያባክናል ነው የሚለው፣ አይደል? ገንዘብ ከዛ ያባክናል የሚል ዓረፍተ ነገር አነበብን ማለት ነው። ገንዘብ ከዛ ያባክናል፣ ያባክናል የሚል አነበብን ማለት ነው። መጀመሪያ ላይ ቀጥሎ ደግሞ መሬት ስፔስ አለው። መሬት ከዛ ተከራዬ፣ መሬት ከዛ ተከራዬ ይላል ማለት ነው። ይህ የመና የረ የተ ፊደል ከዚያ ስፔስ አለው። የተ የከ የረ የየ ፊደል። አሁን ይሄ ደግሞ የመ መጀመሪያ የረ ሬ ነው አምስተኛው የተ ስድስተኛ ነው መልሶ ተ ከዛ ከ የረ ራ አራተኛ የየፊደል ፊደል መጀመሪያ የሆነ ማለት ነው። በአንድ ላይ መሬት ተከራየ የሚል አነበብን ማለት ነው። መሬት ተከራየ የሚል አነበብን። እንዲገርጋችሁ ሀብራችሁ ከኒቀር ማንበብ ሌላ ቃላቶችንም መለማመድ አለባቸው ማለት ነው። ቀጥሎ ጠንክሮ ጠንክሮ ይላል ጠንክሮ ጠንክሮ ሰራ። ጠንክሮ ከዛ ሰራ ይላል ማለት ነው። ደግሞ ጠንክሮ ብሎ ከዛ አስፔስ አለው ሰራ፣ ጠንክሮ ሰራ በአንድ ላይ ማለት ነው። የጠ የነ የከ የረ ፊደል ነው። ከዛ ሰና ረ ፊደል ማለት ነው። እነዚህ ድምፃቸው የማን የማናቷቸው የጠ የነ የከ የረፊደል ናቸው ማለት ነው። ግን የመጀመሪያ ድምፅ ነው። አሁን ካፌ ላይ የጠራሁት ያንዳንዱ በአንድ ፊደል ቤተሰብ ከአንድ እስከ ሰባት ከሆነ ከየሰባቱ ቤተሰብ ሁሉ የተለያየ ድምፅ አለው። ይህን አሁን መጀመሪያው ድምፅ ነው እንጂ ነ የሚለው ይች፣ ግን ነ የሚል ድምፅ ነው የሚኖረው። ይህ ደግሞ ክ ነው ነው የሚለው ማለት ነው። የረም ረ መጀመሪያ ነው ሮ ነው የሚል ይሄ ግን ሮ ነው የሚለው። ስለዚህ ጠንክሮ ይልና ከዛ ሰራ የሚል ቃል አነበብን ማለት ነው። እሺ ቀጥሮ ብዙ ይላል። ብዙ ብዙ ብሎ ስፔስ አለው ማለት ሁለት ፊደል ብቻ ብዙ ከዚያ ገንዘብ ገንዘብ ይላል። ገንዘብ ከዚያ አገኘ ይላል። አገኘ በአንድ ላይ ብዙ ገንዘብ አገኘ ምናል ነው። ብዙ ገንዘብ አገኘ የሚል ዓረፍተ ነገር አነበብን። የበ የና የዘ የበብ ነው ስድስተኛ፣ የዘ ዙ ሁለተኛ ነው። ብዙ ይላል። ከዛ ገነዘበ ገና የነፊደል የዘና የበፊደል ነው ገንዘብ ነው የሚለው ማለት ነው ከዛ አ ፊደል ገና የኛ ፊደል ነው። አገኘ ይላማን ነው። በአንድ ላይ ብዙ ገንዘብ አገኘ ይላማን ነው። እሺ ቀጥሎ በጥልቀት ይላን ደሞ በ ከዛ ጠ ከዛ ለ ከዛ ቀ ከዛ ተ ነው። በአንድ ላይ በጥልቀት ይላን። በጥልቀት ከዛ አሰበ ይላን። አሰበ አ ፊደል ሰ ፊደልና በ ፊደል ማለት ነው። በአንድ ላይ በጥልቀት ይላን ከዛ አሰበ አሰበ የሚለው የአ የሰየበ መጀመሪያ ድምጽ ነው። ከዛ በፊደል ጠ፣ ለ፣ ከዛ ቀና የተፊደል ነው። ይሄ ደግሞ በጥልቀት ከዛ አሰበ ይላል ማለት ነው። በጥልቀት አሰበ ይላል ማለት ነው ኦኬ። እሺ እናንተ ይላን፣ እናንተ አ ፊደል ነ ፊደልና ተ ፊደል ነው። እናንተ ይላል እናንተ። ከዚያ ሂዱ ይላን፣ ሂዱ የሀ ፊደል የደ ፊደል ዱ ማለት ነው። ሂዱ ይላል ሂዱ እናንተ ሄዱ። ከዛ ስፔስ አለው። አሁንም ከዛ እኔ ይላል። እኔ የምትለውም ቃል ናት። እኔ ከዛ እመጣለሁ ይላል። እመጣለሁ ይላል መጨረሻው ማለት ነው። እመጣለሁ እንግዲህ እመጣለሁ የሚለው የአ የመ የጥ እና የለ ፊደል የሀ ፊደል ነው አይደል? በአንድ ላይ እመጣለሁ ይላል ማለት ነው። እናንተ ከዛ ሄዱ ከዛ እኔ እመጣለሁ የሚል ዓረፍተ ነገር አነበብን ማለት ነው። ዓረፍተ ነገር አነበብን። እንዲያረጋችሁ መለማመድ አለባችሁ። እናንተ ሂዱ፣ እኔ እመጣለሁ የሚል አነበብን ማለት ነው። እሺ አሁን አንዴ ፈጣን ብዬ አነብላችኋለሁ። አብራችሁ ከኔ ጋር አንበቡ። መጀመሪያው ገንዘብ ያባክናል። ሌላ የመጀመሪያው ገንዘብ ያባክናል። ከዛ ቀጥሎ ደግሞ መሬት ተከራዬ መሬት ከዛ ተከራየ ይላል ማለት ነው። መሬት ተከራየ። እሺ፣ ቀጥሎ ጠንክሮ ሰራ ይላል። ጠንክሮ ከዛ ሰራ፣ ጠንክሮ ሰራ ይላል። ከዛ ቀጥሎ ደግሞ ብዙ ይላል፣ ገንዘብ አገኘ ይላል። ብዙ ገንዘብ አገኘ፣ ብዙ ገንዘብ አገኘ ይላል ማለት ነው። እሺ፣ ቀጥሎ ደግሞ በጥልቀት ይላል። በጥልቀት ከዛ አሰበ፣ በጥልቀት ከዛ አሰበ ይላል አሰበ። መጨረሻ ላይ እናንተ ሂዱ፣ እኔ እመጣለሁ ይላል ማለት ነው። መጨረሻ ላይ እናንተ ሂዱ፣ እኔ እመጣለሁ የሚል አነበብን። እንዲደረጋችሁ ብትለማመዱ ረጃጅም ነገር የማንበብ ብቃታችሁን በደንብ ታዳብራላችሁ ማለት ነው። አሁን በአረንጓዴውን ጨረስ። ቀጥዬ ደግሞ በቀይ የተጻፈውን እናነባለን ማለት ነው። እሺ መጀመሪያ ላይ ያለው ተጨማሪ ይላል፣ ስፔስ አለው። ከዛ ተጨማሪ ይልና ስፔስ አለው። ከዛ መሬት መሬት ይላል፣ ከዛ ገዛ ይላል። ተጨማሪ ከዛ ስፔስ፣ መሬት ገዛ። ተጨማሪ መሬት ገዛ ይላል ማለት ነው። በአንድ ላይ ተጨማሪ ከዛ መሬት ከዛ ገዛ። ተጨማሪ የሚለው ቃል ይሆናል። መሬት የሚለውም ቃል፣ ገዛ የሚለውም ቃል ነው። እንግዲህ በአንድ ላይ ሂስ ታነቡት ተጨማሪ መሬት ገዛ የሚል እረፍተ ነገር አነበብን ማለት ነው። ይህ ፊደሉ እንግዲህ እያንዳንዱ ስናየው ተፊደል ጨ መና የረ ፊደል ነው አይደል? ተናጨ መጀመሪያ ነው። የመ ማ አራተኛ የሆነ የረ ደግሞ ሪ ሶስተኛ ነው። ተጨማሪ ከዛ መሬት የሚለው ደግሞ የመና የረ የተፊደል ሆኖ መ መጀመሪያ የረ ሪ አምስተኛ የተት ነው። ከዛ መሬት ይላል። መጨረሻው ገና የዘ ፊደል ነው። የዘ ዘ አራተኛ ሆኖ የገ መጀመሪያ ነው ገዛ ይላል ማለት ነው። ገዛ ገዛ ኦኬ። በአንድ ላይ ተጨማሪ መሬት ገዛ የሚል አነበብን ማለት ነው። ቀጥሎ ደግሞ አትክልት ብሎ ስፔስ አለው። ከዛ አትክልት ይላል። አትክልት ብሎ ስፔስ አለው። ከዛ አለማ ይላል ማለት ነው። መጨረሻው አትክልት፣ ከዛ አለማ። እንግዲህ አትክልት የሚለው የአ፣ የተ፣ የከ፣ የለ እና የተ ፊደል ነው አይደል ከዛ የአ መጀመሪያ ነው የተትክ የከክ ነው የለል የተደሞ ደግሞ አሁንም ት ስድስተኛ ሆኖ ከዛ አለማ የሚለው ደግሞ የአና የለ የመፊደል ሆኖ የአና የለ መጀመሪያ የመማ ነው። ከዛ አለማ ይለን በአንድ ላይ የአትክልት አለማ የሚል ዓረፍተ ነገር እናነባለን። ቀጥሎ ለኪ ሳራ ይለና ስፔስ አለው ለኪ ከዛ ሳራ ለኪ ሳራ ብሎ ከዛ ተዳረገ ተዳረገ በአንድ ላይ ሲሆን ለኪሳራ ተዳረገ በአንድ ላይ ለኪሳራ፣ ከዛ ተዳረገ እንግዲህ፣ ይህ ብቻ ብቻውን ስናየ የለ የከ የሰ የረ ፊደል ነው አይደል? የለ መጀመሪያ፣ የከክ ነው፣ የሰሳ፣ የረ ራ አራተኛ ሆኖ በአንድ ላይ ለኪሳራ ይላል። ከዛ ተደ እና የረ ፊደል የገ ፊደል አይደል? ተደረገ ተዳረገ የሚለው ደግሞ ተ ከዛ ዳ ምዶ አራተኛ ድምጽ ይሆናል። ረ እና ገ መጀመሪያ ነው፣ ተዳረገ ይሆናል ማለት ነው በአንድ ላይ ለኪሳራ ተዳረገ የሚል አነበብን ማለት ነው። አነበብን ቀጥሎ ውሳኔ ይልና ስፔስ አለው ማለት ነው። ውሳኔ የሚለውን ብቻውን ታነቡታላችሁ እንግዲህ ስታነቡ ነገራችን ላይ አንድ ነገር ላይ የማካፈላችሁ ነገር ቢኖር ስፔስ ክፍት ካለው በአንድ ላይ አንድ ሰ የተጻፈውን ማንበብ ሳይሆን ስፔሱን ጠብቃችሁ ነው የምታነቡ ማለት ነው። ውሳኔ ይላል። ከዛ ላይ ብሎ ስፔስ አሁንም አለው ማለት ነው። ላይ ብላችሁ ከዚህ ጋር ጋር ሃን ለማንበብ ከሞከራችሁ አይነበባችሁም፣ አይመጣላችሁም ሁሉ ስለዚህ ላይ ትሉና ከዛ ደረሰ ይላል ማለት ነው። እንግዲህ ውሳኔ ከዛ ላይ ትሉና ደረሰ ውሳኔ ላይ ደረሰ በአንድ ላይ ማለት ነው። ውሳኔ ከዛ ላይ ደረሰ ይላል ማለት ነው። ውሳኔ ላይ ደረሰ ይላል ማለት ነው። ከዛ የወ የሰ የነ ፊደል የወው ነው የሰሳ የነ ኔ አምስተኛዋ ድምጽ ነው። ውሳኔ ብሎ ከዛ ላይ ይላል የሌላ ነው የይ ስድስተኛው ማለት ነው። ደረሰ የሚለው ደግሞ የደነ የረ የሰ ፊደል ሁሉም የመጀመሪያ ድምፅ ሆኖ ደረሰ ይላል። ውሳኔ ላይ ደረሰ የሚል አነበብን ማለት ነው። ሽቀትሎ ውጤታማ ብሎ አሁንም ስፔስ አለው። ከዚህ ጋር በአንድ ላይ ይነበብ ብያቸዋለሁ። ስፔስ እንጠብቃቸው ነው የምታነቡት። ውጤታማ ከዛ ሆነ፣ ሆነ የመጨረሻው ውጤታማ ከዛ ሆነ ይላል። የጠየነ የወ የጠ የተና የመፊደል ነው። ውጤታማ ይላን ከዛ ሆነ የሚለው ደግሞ የሃና የነ ፊደል ነው። ሆ መጨረሻ ነው የነ መጀመሪያ ነው ማለት ነው። ይሄ ደግሞ የወ ው ስድስተኛ የጠ ጤ አምስተኛ የተታ ነው የመማ ነው አራተኛው የተና የመ አራተኛ ድምጽ ነው ማለት ነው። ውጤታማ ከዛ ሆነ ይላል ማለት ነው። ኦኬ ከዛ በመጨረሻው አብረን ይላል፣ አብረን ይላል፣ አብረን በአንድ በአንድ ከዛ ላይ ስፔስ፣ አሁን ብቻዋን ላይ የምትራ ብቻውን እንተነባት፣ ከዛ እንስራ። እንስራ በአንድ ላይ ሲሆን፣ አብረን በአንድ ላይ እንስራ፣ አብረን በአንድ ላይ እንስራ፣ አብረን በአንድ ላይ እንስራ የሚል እርዘም ያለ ዓረፍተ ነገር አነበበን። አብረን ከዛ በአንድ ከዛ ላይ ከዛ እንስራ። ደርጋችሁ መለማመድ አብረን በአንድ ላይ እንስራ የሚል አንድ ላይ ስታነቡት ፈጠን ብላችሁ ይሆናል ማለት ነው። የአ የበ የረ የነ እንግዲህ የበብ ነው፣ የረ መጀመሪያ የነ እነ ነው። አብረን ብሎ በአንድ ሚለው ደግሞ በነ አንድ የመጀመሪያ ፊደሉ ነው። የነና የደ ደግሞ ስድስተኛ ይሆናል። የለ ላ ነው፣ የይ ስድስተኛ ላይ ይላል። መጨረሻው የአ የነ የሰና የረ ፊደል ነው። የአና የነ የሰ ስድስተኛ ሳድስ ናቸው። የአ የነ የሰማ የረራ አራተኛው ነው። እንስራ ይላል ማለት ነው። ከዛ በአንድ ላይ አብረን በአንድ ላይ እንስራ የሚል አነበበን ማለት ነው። ያደርጋችሁ መለማመድ ነው። አማርኛ ቀላል ነው። በዛ ሁሌ ከተከታተላችሁ ትለምዳላችሁ። እሺ አሁን አብረን እናነባለን። አንብቡ ከኔ ጋር። ተጨማሪ መሬት ገዛ፣ መጀመሪያ ላይ ተጨማሪ መሬት ገዛ። ከዛ አትክልት አለማ፣ አትክልት አለማ። ከዛ ለኪሳራ ተዳረገ፣ ለኪሳራ ከዛ ተዳረገ እ። ውሳኔ ላይ ደረሰ፣ ውሳኔ ላይ ደረሰ እ። ከዛ ውጤታማ ሆነ፣ ውጤታማ ሆነ። ላማን ነው መጨረሻ። አብረን በአንድ ላይ እንስራ፣ አብረን በአንድ ላይ እንስራ የሚል አነበብን ማለት ነው። እያደረጋችሁ ተለማመዱ። የዛሬ ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሼር ያደረጋችሁ ተከታተሉ። አዲስ የሆነ ቻናል ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። ሁሌም እንደዚህ አይነት ነገር እለቅላችኋለሁ። የገባችሁ መማር ትችላላችሁ ዩቱብ ላይ። ለበለጠ ከታች በማስቀምጠው ስልክ ደውላችሁ በቅርቡ አማርኛ እንድታወቁ መማር ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምመጣ ሰላም ሆኑ። ቻው